ሰላም ቤተሰቦች እንዲናችሁ፣ የዩቱቢ ሰዎቹ እንግዲህ ዛሬም እየጀመርነው መጽሐፍ እንቀጥላለን ማለት ነው። እንግዲህ የጀመርነው ስለ ስኬቱ ማወቅ ያለብዎት የሚል መጽሐፍ ነው። በውስጡ የስኬታማ ሰዎች ልማዶች እና የአኗኗር ዘይቤዎች የሚሉትን አስር ናቸው የተጠቀሱት እዚህ መጽሐፍ ላይ ማለት ነው። ትላንት እስከ ሶስት ድረስ እነሱን አይተናል። ዛሬ ደግሞ አራተኛውን እንቀጥላለን ማለት ነው። እንግዲህ አራተኛው ላይ ያለው ከመጽሐፉ ሳያቋርጡ መሞከር ተስፋ ለመቁረጥ የሚል ነው። እንግዲህ ቶማስ ኤድርሰን አምፖል ለመፍጠር አስር ሺህ ጊዜ እንደሞከረ ይናገራል። ከአስር ሺህ ሙከራ በኋላ ቶማስ አምፖልን ፈጥሯል። አምፖልን ፈጥሯል። ቶማስ ሰለቸኝ ብሎ ሙከራ በመሀል በመሀል ላይ አላቋረጠም። ተስፋ ሳይቆርጥ ተጋ። ስኬታማ ሰዎች በቀላሉ ተስፋ የሚቆርጡ ሰዎች አይደሉም። በጨለማ ውስጥ እንኳን ሆነው ትንሽ የብርሃን አሻግረው ማየት ይችላሉ። ሁኔታዎች ምቹ ሲሆኑ ሳይሆኑም የጀመሩትን ግብ ለማድረስ ይተጋሉ። የስኬት ጉዞ በውጣ ውረድ ማ ሰዎች ሁሌም ውድቀት በዙሪያቸው እንዳለ ያምናሉ። ለስኬታማ ሰዎች መውደቅ የስኬት ዋዜማ ነው። ከውድቀታቸውም እየተማሩ አዲስ ተስፋ እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ እንድንሆን በቀላሉ ተስፋ የማንቆርጥ መሆን ይገባናል። እያንዳንዱ የስኬት ጎዳና ውድቀት፣ መነሳት መነሳት መኖር መኖሩን በማመን ተስፋ ሳንቆርጥ መትጋት አለብን። ሶስተኛ አራተኛው ምዕራፍ ይህም ይመስላል ማለት ነው። አምስተኛው ራስን ማወቅ። ራስን ማወቅ ስኬታማ ሰዎች ራሳቸውን ጠንቅቀው ያውቃሉ። ማን እንደሆኑ ምን እንዳላቸው እና ምን እንደሚጎላቸው በደንብ ይገነዘባሉ። ግባቸውን በጥንካሬያቸው ይቀርጻሉ። አቅማቸውን አውቀው ነው ማለት ነው። ግባቸው ነው የሚያወጡት። አላማቸውንም አምነው ይቀበላሉ። አለመቻላቸውንም አምነው ይቀበላሉ። ከእነርሱ የተሻሉትን እድል በመስጠት ካሰቡት ይደርሳሉ። ስኬታማ ሰዎች የማይችሉትን እችላለሁ ብለው ከመገንዘብ ይልቅ ሁል ጊዜ ከሌሎች ለመማር ይጥራሉ። ድክመታቸውንም ማወቃቸው እንዲሻሻሉ ያደርጋቸዋል። ድክመታቸውን አምነው ስለሚቀበሉ ከሌሎች ጋር ተግባብተው መስራት ይችላሉ። ራስን ማወቅ ከስኬታማ ሰዎች እንማረው ልንማረው የሚገባ አብይና ወሳኝ ባህሪ ነው። በሌሎች ምዕራፎች የበለጠ ትንታኔ ያገኛሉ። ምዕራፍ ስድስት ወስን መወሰን መቻል በፍጥነት ማሰብ መወሰን መቻል እና በፍጥነት ማሰብ ምዕራፍ ስድስት መወሰን መቻል የስኬታማ ሰዎች መለያ ነው ለመወሰን ደግሞ ፈና አርቆ አስፈላጊ ነው ለመወሰን ጊዜ የሚወስድ ሰው መልካም አጋጣሚዎች ሳይጠቀሙበት እንደዋዛ ያልፋ ያልፋሉ መልካም አጋጣሚዎች እንዴት አንዴ ካለፉ ተመልሰው ስለመምጣታቸው ምንም ዋስትና የለምና ለመወሰን የዘገየን መሆን የለብንም ይህ ሲባል ግን የምንወስነው ውሳኔ ኃላፊነት የተሞላበትና መረጃን መሰረት ያደረገ መሆን ይገባዋል። ካለመወሰን ግን የተሳሳተ ውሳኔ መወስነን ስተታችንን ከስተታችን መማር ይሻላል። እስቲ እዚህ ላይ መወሰን ባለመቻላችን ባለመቻላችን ያመለጡን አጋጣሚዎች በየዕለቱ ከምንፀጸትባቸው ምክንያቶች አብዛኞቹ ካለመወሰናችን የሚመጡ ናቸው። ስኬታማ ለመሆን ውሳኔ የመስጠት አቅም ላይ መድረስ ይኖርብናል። ምዕራፍ ሰባት ለጋስ መሆን። ሰውን መርዳት በመስጠት ድሀ የሆነ የለም ትላለች ታዋቂዋ የማስታወሻ ጸሐፊ አና ፍራንክ። ስኬታማ የሆኑ ሰዎች ጊዜያቸውን ለሌሎች ለመርዳትና ለመደገፍ ይጠቀሙበታል። በሰፊው እንደሚታመነው ሌሎችን መርዳትና መደገፍ በአእምሮ ላይ በጎ ተጽዕኖ ይኖረዋል። ራስ ወዳድነት እና ስግብግብነት የስኬታማ ሰዎች መገለጫ አይደለም፣ ይልቁንም እነርሱ የሚታወቁት በልግስና በደግነት ነው። ስኬታማ የሆኑ ሰዎች የስኬታማነት መንገዶችን ለሌሎች ለማካፈል አይሰስቱም። የሌሎች ስኬት የእነርሱንም ስኬት እንደሚደግፍ በደንብ ይገነዝሉ። በቀናነት ሌሎችን መርዳት የሚሰጥን የሚሰጠን የሕሊና እርካታ ባሻገር ከሚሰጠን የሕሊና እርካታ ባሻገር ሕይወታችንን ያሳምርልናል ያሳምረዋል። ምዕራፍ ስምንት ኪሳራን አለመፍራት ሪስክ መውሰድ ስኬታማ ሰዎች ኪሳራን አይፈሩም። ይልቁንም ስኬትን በማሰብ ሌሎች የማይዳፈሩትን ሀሳብ ይደፍራሉ። ኪሳራ የሚፈሩ ሰዎች ደግሞ ከቆሙበት ፈቀቅ ሳይሉ ዓመታትን ያስ ያልፋሉ። እነርሱ ፈርተው የተዉትን ሀሳብ ሌሎች ኪሳራ የማይፈሩ ሰዎች ተጠቅመውበት ሲያዩ በጸጸት ይንገበገባሉ። ኪሳራን አለመፍራት ማለት ግን ግልብ የሆነ ውሳኔ በመወሰን ኪሳራ ውስጥ መግባት አያካትትም። በስሌት ላይ የተመሰረተ መሆን መሆኑን ማረጋገጥ ይገባናል። ኪሳራን አለመፍራታችን ያላቸውን መልካም አጋጣሚዎች አጥርተናል። ለምሳሌ የአፕልን መስራች ስቲቭ ጆብስ ኪሳራን አለመፍራትንና በጥናት ላይ የተመሰረተ ድፍረት አይፎንን የተባለውን ዝነኛ ስልክ እና ሌሎች ተወዳጅ የኤሌክትሮኒክስ ምርቶችን ለዓለማችን አስገኝቷል። ዘጠነኛ እውቀትን መሻት። እውቀትን ከሚገባቸው መንገዶች እውቀት ከሚገባቸው መንገዶች ውስጥ አንዱ ማንበብ ነው። ማንበብ እውቀትን ያዳብራል። እውቀት ደግሞ ኃይል ነው። የተሳካላቸው ሰዎች ታሪክ ማንበብ ከህይወታችን ካሳለፉት ካሳለፉት ልምዶች እንድንማር ከማደረጉም ከማድረጉም ባሻገር እንድንነሰር ገናል የምናነባቸው መጽሐፍትን ግን መምረጥ ያስፈልጋል። የሚጠቅሙንና ጊዜያችንን ያለምንም ፋይዳ የሚያባክኑትን መጽሐፍ መለየት ጠቃሚ ነው። ስኬታም የሆኑ ሰዎች ህይወትን ብንመለከት መጽሐፍ ማንበብ ከዕለት ተዕለት ህይወታቸው ጋር የተቆራኘ ነው። ለምሳሌ የፌስቡክ መስራች እና ቢሊዮነር ማርክ ዙከርበርግ በርግ በወር ሁለት በተለያዩ ርዕስ ጉዳይ ላይ የተጻፉ መጽሐፍትን ያነባል። በስኬትን በስኬት አናት ላይ የቀመጠው ማርክ ለማንበብ ጊዜውን ማመቻት ከቻለ እኛ ወደ ስኬት ለመሄድ መንገድ ላይ ያለን ሰዎች ለማንበብ ጊዜ ሊኖረን ይገባል ሊኖረን ይገባል። በተቻለ መጠን ለስኬታችን የሚያግዙን መጽሐፍት ቅድሚያ ሰጥተን ብናነባቸው መልካም ነው። ምዕራፍ አስር የስኬታማ ሰዎች ልምድና የአኗኗር ዘይቤያቸው፣ ጤናችንን መጠበቅ። ስኬታማ ሰዎች ከምንማርባቸው ልምዶች መካከል ለጤናቸውና ለአካል ብቃታቸው ቅድሚያ መስጠታቸው ነው። የምንበላውን ምግብና የምናደርገውን የአካል ብቃት እንቅስቃሴ መለየታችን ላይ ትልቅ ተጽዕኖ ያሳርፋሉ። ስኬታማ ሰዎች ጤናቸውን ለመጠበቅ በየዕለቱ የአካል የአካል እንቅስቃሴ የአካል ብቃት እንቅስቃሴ ያደርጋሉ። የተመጣጠንና ለጤና ተስማሚ የሆኑ ምግቦችን አዘውትረው ይመገባሉ። ይህ ማድረጋቸው የዕለት የየዕለት በእንቅልፍ በቅልጥፍናና በብቃት ያከናውናሉ። አመጋገባቸውና ከአካል ብቃት እንቅስቃሴያቸው በተጨማሪ ተገቢውን እረፍት ያደርጋሉ። ተገቢውን እረፍት እንቅልፍ አለማግኘት ላልተ ፈለገ ጭንቀት ይዳርጋልና። ስለዚህ በቂ እንቅልፍ መተኛት ካላስፈላጊ ድብርትና የጤና መቃወስ ስለሚያድነን ጠንክረን ከመስራታችን ጎን ለጎን በቂ እንቅልፍ ማግኘት ግድ ይለናል ይለናል። እንግዲህ የስኬታማ ሰዎች ልምዶች ልምዶችና ያኗኗር ዘይቤያቸውን በዚህ ምዕራፍ ያለውን አይተናል ማለት ነው። እንግዲህ በቀጣይ ቀጣዩን ምዕራፍ አቀርብላችኋለሁ። ሁላችሁም የዩትዩብ ተከታዮች ከወደዳችሁት ይህንን መጽሐፍ ይቀጥል በሉኝ። እንዲሁም ደግሞ አስተያየት ካላችሁ እንዳስተካከል የምትፈልጉት ነገር ካለ ይህን ይህን ይህን ይህን ብታስተካኪ ውላችሁ በኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ላይክ ሰብስክራይብ ሼር ማድረጋችሁንም እንዳትረሱት። ወንድሞቼ ስለተከታተላችሁኝ እስከ መጨረሻው እጅግ በጣም አመሰግናለሁ። በቀጣይ እንዲሁም በአስተማሪ ሁኔ በአስተማሪ እና በቀጣዩ ምዕራፍ እንገናኛለን ማለት ነው። መልካሙን ሁሉ ለእናንተ ተመኘው። መልካም የስኬት ጊዜ